ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የመከላከያ ሰራዊቱ ከፍተኛ አዛዥ ጀነራል ጌታቸው ጉዲና 10 ሺህ የውጭ ሀገር ጦር ማሰልጠኛ ተቋም እያዘጋጁ ስለመሆኑ ተነገርም። ብልጽግና በቤንሻንጉል ጉሙዝ ክልል እየከፈተው ያለው ይኸው ማሰልጠኛ ማዕከል ለወራት በምስጢር ተይዞ ነበርም ተብሏል። አገዛዙ አስር ሺህ የሚደርሱ ወታደራዊ ሰልጣኞች የሚገቡበትን ማሰልጠኛ ገንብቶ በማጠናቀቅ ላይ ስለመሆኑም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። የሃይማኖት ተቋማት ጉባኤን ሪፖርት አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተነገረም። አጣሪ ኮሚቴ የተባሉት ሰዎችም ጥቃት ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የኦሮሚያ የሃይማኖት ተቋማት ጉባኤ ደግሞ በጉዳዩ ላይ አልገባም ብሎ ራሱን አግልሏል። ከዚህ ጋር በተያያዘ ያጠናቀርነው መረጃም አለም። በአማራ ክልል የሚፈጸሙ የድሮን ጥቃቶች አሁንም እንደቀጠሉ ናቸው። የመንግስት የጸጥታ ኃይሎች ከስምሪት ቀጠና መጥፋትም እንዲሁ ዝርዝሩ ተዘጋጅቷል። በሀገሪቱ የተለያዩ የህብረተሰብ ክፍሎች አማካኝነት የሚሰማው ተቃውሞና የሚደረገው አድማ እንደቀጠለ ነው። ከሰሞኑ ከመምህራን በኩል የተደረጉ አድማዎች የሚታወሱ ናቸው። በኬላዎች በተለይም በኦሮሚያ ክልል ኬላዎች የተማረሩ አሽከርካሪዎች ደግሞ ከሽመልስ አብዲሳ ታጣቂዎች ጋር ወደ ግጭት ገብተው ነበር ተብሏል። ሌላኛው መረጃችን ነው። ባለም አቀፍ ደረጃ ለተረጆች ከሚያስፈልገው ገንዘብ ውስጥ አንድ ሶስተኛው ብቻ መሳካቱ ታወቀም። ይህ ደግሞ የሕይወት አድን ድጋፎቹ እንዲቀንሱና ሙሉ በሙሉ እንዲቋረጡ ያስገደደ ስለመሆኑ ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ የደህንነት ኃላፊው ጀነራል ጌታቸው ጉዲና አስር ሺህ የውጭ ሀገር ጦር ማሰልጠኛ ተቋም እያዘጋጁ ነው ተባለም። ብልጽግና በቤንሻንጉል ጉምዝ ክልል እየከፈተው ያለ ነው የተባለለት ማሰልጠኛ ማዕከል ለወራት በሚስጥር ተይዞ እንደነበርም ተናግሯል። መንግስት አስር ሺህ የሚደርሱ ወታደራዊ ሰልጣኞች የሚገቡበትን መሰልጠኛ ገንብቶ በማጠናቀቅ ላይ ስለመሆኑን የተገለጸው የስልጠናውን በጀት የምትሸፍነው ደግሞ የተባበሩት ዓረብ ኤሜሬቶች ስለመሆኗ ታውቋል። የአብይ አህመድ መንግስት በአገር ውስጥ ጎረቤት ሀገራት ለመውጋት የተዘጋጁ ታጣቂ ኃይሎችን በተለይም በምስራቅና በሰሜን ምስራቅ በኩል ሲያሰለጥን መቆየቱ የሚታወስ ነው። ሶማሊያ ድረስ በመዝለቅም የተለያዩ የጎበዝ አለቆችን እያሰለጠነ ያሰማራ እንደነበር በሀገሪቱ መንግስት በኩል ተገልጾ እንደነበር አይዘነጋም። አሁን የተሰማው ዜና ደግሞ በምዕራብ ኢትዮጵያ ክፍል ሱዳናዊ ታጣቂዎችን ለማሰልጠን ያለመ ካምፕ እየከፈተ ስለመሆኑ የሚገልጽ ነው። በቤንሻንጉል ጉሙዝ ክልል መንጌ ወረዳ ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ ላይ እየተከፈተ ያለው ይህ ወታደራዊ ማሰልጠኛ የሱዳን ፈጥኖ ደራሽ ኃይሎች አዛዥና የተባበሩት አረብ ኢሚሬቶች ወኪል የሆነውን የጀኔራል ሀሚቲ ታጣቂዎችን የሚያሰለጥን ነው ይላሉ አንድ የመከላከያ ምንጭ ለጣቢያችን ሲናገሩ። የመከላከያ የምህንድስና ዋና መምሪያ አንድ አመራር እንደሚሉት ከሆነም ይህንን ወታደራዊ ማሰልጠኛ ለመክፈት ስንታዘዝ ለምን አላማ እንደሆነ አናውቅም ነበርም የመሰለ ለኢትዮጵያ የሚሆን ሌላ ወታደራዊ ማሰልጠኛ እየተከፈተ ነበር። ማሰልጠኛ ጣቢያውን ለመክፈት ጥርጊያና ምንጣሩ አካሄደን ለማከናወንም ወራትም ፈጅተን ነበር። ይህ ጉዳይ ለውጭ ሀገር ማሰልጠኛ መሆኑን ያወቅ ነው ግን የተባበሩት አረብ ኢሚሬቶች ተወካዮች ወደ አካባቢው አቀንተው የተሰራውን ሲጎበኙ ነው ይላሉ። ወታደራዊ ማሰልጠኛው አስር ሺህ የሚደርሱ ምልምሎችን ለማሰልጠን ተብሎ የታነጽ ነው የሚሉት ምንጮቹ እስካሁን ሰልጣኝ እንዳልገባበት ግን አብራርተዋል። የማሰልጠኛ መሳሪያዎችና ተሽከርካሪዎች ወደ ቦታው ደርሷል የሚሉ አንድ የመከላከያ የምህንድስና መምሪያ ባልደረባም የፓትሮል መኪኖችና ጦር መሳሪያ የገባው በበር ማህበራ ወደ በኩል ስለመሆኑም ያክላሉ። በመንጊ ወረዳ በዳቦስ ወንዝ አቅራቢያ የተከፈተው ይህ የማሰልጠኛ ቦታም ከሶስት ወራት በኋላ ምልምሎችን እንደሚያስገባም አብራርቷል። ሰልጣኞቹ በሱዳን ፈጥኖ ደራሽ ኃይል አመራሮች የሚመለመሉም ሱዳናውያን ሲሆኑ በቅርቡ ይመጣሉ ተብሎ ይጠበቃል የሚሉት እነዚሁ የመከላከያ ምንጮች እኛ ከዚህ የምናገኘው ምን እንደሆነ አላወቅንም። የተባበሩት አረብ ኤሚሬቶች ግን በጀቱን ሙሉ በሙሉ ሸፍናለች፣ የምናሰለጥነው ግን እኛ ነን ብለዋል። ይኸው ማሰልጠኛ ማዕከል ዋና ዓላማው በምስራቃዊ ሱዳን ጥቃት የሚሰነዝር የሱዳን ፈጥኖ ደራሽ ኃይልን ማሰማራት ነው የሚሉት ምንጩ በመተማ ከተማ በኩል አድርጎ ወደ ካርቱም አቅጣጫ ውጊያ መክፈት ነው ሲሉ ያብራራሉ። ይህ በጀነራል ጌታቸው ጉዲና የሚመራውና በምስጢር ተይዞ የቆየው እቅድ ሙሉ በሙሉ ተጠናቆ ወታደር የሚቀበለው በሚቀጥሉ ሶስት ወራት ውስጥ እንደሆነ ነው የሚጠቅሱት። መጠናቀቅ የነበረበት ባሳለፍ ነው ክረምት መጨረሻ የህዳሴው ግድብ ሲመረቅ አካባቢ ነበር፣ ግን አልደረሰም በማለትም ያክላሉ። ይህ ማሰልጠኛ ማዕከል ለህዳሴው ግድብ ቅርብ ርቀት ላይ የሚገኝ በመሆኑ አደገኛ እቅድ ነው የሚሉት ምንጩ ይህ ሁሉ የሚደረገው ግን ለኢትዮጵያ ጥቅም ሳይሆን ለኢምሬቶች ፍላጎት መሆኑ ደግሞ ይበልጥ የማያስደስት ጉዳይ ነው ሲሉም ያነሳሉ። ጀነራል ሀሚቲ ከዚህ በፊትም በቤንሻንጉል ጉምዝ ክልል በኩል የጦር መሳሪያ እንዲደርሰው ተደርጎ እንደነበር የሚያስታውሱ ሌላ የደህንነት ጉዳዮች ምንጭ ደግሞም ያ የጦር መሳሪያም ከአቡዳቢ የመጣ እንደነበር ያስታውሳሉ። ከሁለት ዓመታት በፊት የተባበሩት አረብ ኤሚሬቶች ፕሬዚደንት መሐመድ ቢንዛይድ ወደ ኢትዮጵያ በተጓዙ ወቅት የጀነራል ሀሚቲ ወንድም አዲስ አበባ ሄዶ ድጋፍ ይዞ እንደተመለሰና ጅቡቲ ላይ ስለ ሱዳን በመከረው መድረክ ላይም ይኸው የሀሚቲ ወንድም ጠቅላይ ሚኒስትር አብይ አህመድ ጓዙበት አውሮፕላን ተጉዞ ስብሰባው ላይ መድረሱ መዘገቡ፣ አይዘነጋም። ሀሚቲ በቅርቡ በሰጡት ማብራሪያ አብይ አህመድ ስለ ቀይ ባህር የሚያወሩት በሙሉ ልክ ነው፣ እንደግፋቸዋለን ማለታቸውም የሚታወቅ ነው። የሃይማኖት ተቋማት ጉባኤን ሪፖርት አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተሰማም። አጣሪ ኮሚቴ የተባሉት ሰዎችም ጥቃቱ ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የኦሮሚያ ሃይማኖት ተቋማት ጉባኤ በጉዳዩ ላይ አልገባበትም ብሎ ራሱን አግልሏል። የሃይማኖትና የብሔር ግጭትን መቀስቀስና ጦርነቶችን መክፈት የስልጣን መቆያ መሳሪያዎቹ አድርጓቸው ዘልቋል የሚባልለት የበልጽግናው አገዛዝ ሰሞኑን በአርስ የተፈጸሙ ግድያዎችን በማስመልከትም ይህንኑ የሚያጠናክር እርምጃ ስለመውሰዱ ተነግሯል። ጠቅላይ ሚኒስትሩ የሀገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው ኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራው የሃይማኖት ተቋማት ጉባኤም ዘጠኝ አባላት ያሉትን አጣሪ ኮሚቴ ማቋቋሙን መግለጹ ማይዘነ ይህ ኮሚቴ ጥቃት ወደ ደረሰባቸው የኦሮሚያ ክልል አካባቢዎች እንዲላክ ከመደረጉ አስቀድሞ የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሲርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሬዎች ያመጡልንን ሰዎች አነጋግረናል ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችን ቢሆኑ ጥቃቱ ያደረሰውን አካል ስሙን ከመ መግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር ሲሉ የሚገልጹት እኒሁ የኮሚቴው አባል በተናጥል ሲጠየቁ ግን የመንግስት ኃይሎች የላኳቸው አካላት እንደሆኑ ለመናገር ድፍረቱ ነበራቸው ይላሉ። የወረዳ ቤተገነት ኃላፊዎች የተናገሩትን በተመሳሳይ ጥቃቱን ያደረሰው አካል መንግስታዊ ታጣቂ እንጂ ሸማቂ አለመሆኑን የሚጠቁም ነው። እንዲያም ሆኖ ይህንን በሪፖርታችን ላይ ሳናካትተው በጥቅሉ ጥቃቱ የተፈጸመው በታጣቂዎች ነው በማለት መግለጫ እንዲሰጥ አደረግን ይላሉ የኮሚቴው አባል። ይሁን እንጂ ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለም ከቤተ መንግስት ወደኛው መጥተው የመንግስት አቅጣጫ ጥቃቱን የፈጸመው ሸኔ እንዲባል ነው፣ ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችን ቁጥር እንዳትጠቅሱ አሉን ሲሉም ያክላሉ። የረባ ተቃውሞና ለየት ያለ አስተያየት ያልገጠማቸው ቀሲስ ታጋይም ያዘዙት እንደተፈጸመላቸው ካረጋገጡ በኋላ ላለቆቻቸው ይህንኑ ሪፖርት ማድረጋቸውን እናውቃለን። ይሁን እንጂ ከመንግስት የሚመጣው ትዕዛዝ በዚህ አላበቃም፣ ሲሉ ቀጥሎ ኮሚቴው ያጋጠመውን ይናገራሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርቱ ላይ እየተመካከረ ያለ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድስን አስከትለው ወደ ቢሮችን መጡ ሲሉም ይናገራሉ። ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላቸው ጻፉበት ሲሉ ማዘዙን የታዘዝነውንም ፈጸመ ሲሉም እኒሁ የኮሚቴው አባል አብራርተዋል። አራርሳ መርዳሳ በአርሲ የተፈጸመውን ይህንኑ ግድያም መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተው ብናል በማለትም የሀገረ ስብከቱን ኃላፊ አቡነ ያሬድን ወንጅለዋቸዋል፣ የሚሉት ምንጮቹ እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው ተናግረዋል ተብሏል። ጥቃቱ የተፈጸመው በአራት ወረዳዎች ላይ ቢሆንም እንድንሄድ የተፈቀደልን በሸርካ ወረዳ ብቻ ነው። በመካከላችንም አለመግባባት ነበርም የኦሮሚያ ሃይማኖት ተቋማ ልማት ጉባኤም በዚህ ነገር ውስጥ አልገባበትም ብሎ ገና ከመጀመሪያው ራሱን አገልሎ ነበር ሲሉም ነግረውናል ጠቅላይ ቤተ ክህነት በአርሲ የተፈጸመውን ይህንኑ ጭፍጨፋ በማስመልከት የሚደርሱት መረጃዎች እንደቀጠሉም ናቸው ተብሏል በአማራ ክልል የሚፈጸሙ የድሮን ጥቃቶች እንደቀጠሉ ናቸው። የመንግስት የጸጥታ ኃይሎች ከስምሪት ቀጠና መጥፋትም እንዲሁ። የብልጽግናው መንግስት በአማራ ክልል በመቶዎች የሚቆጠሩ የድሮን ጥቃቶችን አደርሷል። አገዛዙ ከሁለት ዓመታት በፊት ይህንን ጦርነት ሲጀምር ምርኮኛ ማድረክን ካልክ ቀርጽ ሀሳይ ድሮን መንግስት ተጠቅሟል ካልክም እስቲ ቀርጽ ሀሳይን አምጣ አይል ነበርም ድሮን ተጠቀመ ሶስት ሄሊኮፕተር ማረክን፣ ታንክ ማረክን ጀነራል ገደልን እያለ የሌለ ድል እያጮኸ ወጣት መሰብሰብ አይቻልም። ታንኩን፣ ሄሊኮፕተሩን፣ ድሮኑን አሳይ በለው ከማረከ ያለምን አሳይ። ይህን ከገለጸ ከአንድ ዓመት በኋላ ግን ድግስ ሊበላ የተሰበሰበ አማራን በድሮን እየመታን ነው ሲል ማሳወቁ የሚዘነጋ አይሆንም። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋር ይደባለቅና ጽንፈኛው ጋር ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመታች ማን ወሰደው እዛ? ካልከኝ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም የሚል ማጣራት እንችል እንዲህ ባለመልኩ ክልሉን የድሮን መናኸሪያ ያደረጉት የብልጽግናው ሰዎች በቅርቡ እያደረጉት ያለውም የህንኑ የእርስ በርስ ጦርነቱን በድሮን ማጧጧፍ ነው። የማህበረሰቡ መገልገያ ተቋማትን ማለትም እንደ ጤና ተቋማትና ትምህርት ቤት ያሉ መሰረተ ልማቶችን ከነ ተገልጋዮቻቸው የገደሉበት እውነትም ሰሞነኛው መገለጫ ነው። ከቀናት በፊት በምዕራብ ጎጃም ሰከላ አጉት አንድ ትምህርት ቤት ላይ የደረሰውም የዚህ ማሳያ ይሆናል። ዛሬ ደግሞ በአዊዞን አዩ ጓጉሳም ጨሌ ተብሎ በ ሚጠራ አካባቢ በተመሳሳይ የድሮን ጥቃት ማጋጠሙ ተነግሯል። በጥቃቱ የደረሰው ሰብአዊ አሊያም ቁሳዊ ጉዳት በውል አይታወቅም። በክልሉ የእርስ በርስ ጦርነት ላይ እየተማገዱ የቀጠሉ የክልሉ የጸጥታ ኃይሎች ከስምሪት ቀጠናቸው መጥፋትም በዚሁ ሰሞን በሰፊው እየተስተዋለ ያለ ሆኗል። ከቀናት በፊት በብር ሸለቆ ማሰልጠኛ ማዕከል ስልጠናቸውን አጠናቀው በክልሉ የተለያዩ አካባቢዎች ከተላኩ የአድማ ብተና ፖሊስ አባላት ጭምር እነዚህ ተከታታይ ቀናት ላይ ከስምርት ቀጠናቸው የጠፉ መኖራቸውም ተሰምቷል። የመከላከያ ሰራዊቱ፣ የአድማ ብተና ፖሊስ፣ የሚሊሽ አባላትም ከጠፉት ውስጥ የተወሰኑት ደግሞ ወደ ፋኖ ኃይሎች የተቀላቀሉ ስለመሆናቸው ታውቋል። ይህም በጎጃምና በወሎ ቀጠና የተለያዩ አካባቢዎች ታይቷል። እነዚህ ከስምርት ቀጠና የሚጠፉ አሊያም ደግሞ ወደ ታጣቂ ኃይሎች የሚቀላቀሉ የመንግስት ኃይሎች ምክንያታቸው ደግሞ የተለያየ ነው። በሀገሪቱ በተለያዩ የህብረተሰብ ክፍሎች አማካኝነት የሚሰማው ተቃውሞ እንደቀጠለ ይገኛል። ከሰሞኑ ከመምህራን በኩል የተደረጉ አድማዎች የሚታወሱ ናቸው። በኬላዎች በተለይም በኦሮሚያ ክልል የተማረሩ አሽከርካሪዎች ደግሞ ከሽመልስ አብዲሳ ታጣቂዎች ጋር ወደ ግጭት ገብተው ውለዋል። መብታቸውን ለማስከበር አድማ የሚያደርጉ አካላት በሀገሪቱ እየተበራከቱ ናቸው። ህዝባዊ ተቃውሞን አብዝተው የሚፈሩት ያገዛዙ ባለስልጣናትም ከሰሞኑ በቤንሻንጉል ጉምዝ ክልል በኦሮሚያ ደቡብ ምዕራብና ምዕራብ ኢትዮጵያ እንደዚሁም በሲዳማ ክልሎች ከደሞዝ ጋር የተያያዙ የመምህራን አድማዎችን አስተናግዷል። በአንዳንድ አካባቢዎችም እነዚህን አድማዎችን ተከትሎ የደሞዝ ጥያቄዎቹ መፈታት ጀምሯል። የሀገሪቱ ቀውስ ቀዳሚ ገፈት ቀማሽ ከሆኑ የህብረተሰብ ክፍሎች መካከል የሚጠቀሱት አሽከርካሪዎችም መሰል ጥያቄዎችን ማንሳት ጀምረዋል። የአቶ ሽመልስ አብዲሳ መንግስት ለክልሉ ልዩ ኃይል በሚል ወደ ክልሉ በሚገቡና ክልሉን አቋርጠው በሚሄዱ ተሽከርካሪዎች ላይ የኮት የክፍያ መጣሉ የሚታወቅ ነው። ኦሮሚያ ክልል የሚንቀሳቀሱ የከባድ ተሽከርካሪ ሹፌሮችም በየ10 ኪሎ ሜትሩ ገንዘብ ካልከፈላችሁ አታልፉም እንደሚባሉ ይገልጻሉ። በአጠቃላይ በሀገሪቱ የፌደራል መንግስት የማያውቃቸው 297 ኬላዎች እንዳሉ በፓርላማው እንደቀረበም የሚታወቅ ነው። የሆነ ሆኖ ትናንትና ዛሬ ደግሞ በኦሮሚያ ክልል ቆቅ አካባቢም በየኬላው ገንዘብ መክፈል አንገሽግሿቸው የቆሙ አሽከርካሪዎች የአቶች መልስ አብዲሳ ታጣቂ ኃይሎች ጥቃት እንዳደረሱባቸው ገልጿል። ማህበራቸው በአንድ አካባቢ በተደጋጋሚ የኮት ሰባት ልንጠየቅ አንገባም ያሉ ሹፌሮች በሚሊሽ አባላት እየተደበደቡ ነው ሲል አሳውቋል። የሀገሪቱ አሽከርካሪዎች በየመንፈቁ በደርዘን የሚገደሉ ሰበብ እየተፈለገ ገቢ የሚጠየቁ ሆኖም ቀጥሏል። በእርግጥ አገዛዙ ኑሯቸውን ከድጡ ወደ ማጡ ያደረገባቸው ሌሎች የሀገሪቱ ዜጎችም በተለያየ ምክንያት መሰል ገቢ እንዲከፍሉ የሚጠየቁት ገንዘብ ከአቅማቸው በላይ እንደሆነ እየገለጹ ናቸው። ባለሚራክሉ ብልጽግና በሚመራት ሀገር ውስጥ ከሰሞኑ በፓርላማ የቀረበው ሪፖርትም ኢትዮጵያውያን ያሉ ያሉበት ወቅታዊ ሁኔታ የሚያሳይ ነው። ከትናንሽ እስከ ትላልቅ ከተሞች ውሎና ዳራቸውን በጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየናረ ነው የሚል ብልጽግናዊ ሪፖርት ቀርቦ ነበርና ከዚህ ሪፖርት መውጣት አስቀድሞ ደግሞ ዓለም አቀፍ ተቋማት ከ193 የዓለም ሀገራት ውስጥ በህዝቦች ድህነት ኢትዮጵያ 180ኛ ላይ ትቀመጣለች በሚል መግለጻቸው የሚዘነጋ አይሆንም። በዓለም ለእርዳታ ከሚያስፈልገው ገንዘብ ውስጥ አንድ ሶስተኛ የሚሆነው ሳይገኝ ቀርም የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦና የዓለም አቀፉ የምግብ ፕሮግራም ደብሊው ኤፍ ፒ ባወጡት ሪፖርት መሰረት እርዳታ ለመስጠት ወደ 30 ቢሊዮን ዶላር የሚያስፈልግ ቢሆንም እስከ ጥቅምት 2025 መጨረሻ ድረስ የተገኘው ገንዘብ ግን አስር ቢሊዮን አካባቢ ብቻ ነው። ይህ ከባድ የገንዘብ ክፍተት በሚሊዮኖች ለሚቆጠሩ ሰዎች የሚሰጠው የህይወት አድን ድጋፍን እንዲቀንስ ወይም ደግሞ ሙሉ ሙሉ እንዲቋረጥ እያስገደደ ነው። በዚህም ምክንያት የዓለም የምግብ ፕሮግራም በአንዳንድ ሀገራት ወሳኝ የሆኑ የምግብ ነክ ፕሮግራሞችን አግዷል። ከዚህ በተጨማሪም የገንዘብ እጥረቱ የግብርና ኑሮን ለመጠበቅ የሚደረጉ ጥረቶችን በመጉዳት ለአርሶ አደሮች የሚውል የዘርና የከብቶች ጤና አገልግሎት ድጋፍ እንዳይደርስም አስገድዷል። ፋኦና የዓለም የምግብ ፕሮግራም እርሃብን ለመከላከል ዓለም አቀፉ ማህበረሰብ የገንዘብ ድጋፉን በአስቸኳይ እንዲያሳድግና እርዳታ የሚያስፈልጋቸው ወገኖችን ለመድረስ ያልተገደበ ሰብዓዊ ተደራሽነቱን እንዲያረጋግጥም ጥሪ አቅርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።